ት አባላት ለሚቀርብላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛ የተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ ም ከጠዋቱ ሁለት ተኩል ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል። መደበኛው ስብሰባው ፕሬዚዳንት ታያ ጽቀ ስላሴ መስከረም 26 ቀን 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤት የጋራ ስብሰባ እያደረጉት የመክፈቻ ንግግር አስመልክቶ ከምክር ቤት አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ ምላሽና ማብራሪያ ይሰጣሉ። ምክር ቤቱም የመንግስትን አቋም በማዳማት የድጋፍ ሞሽኑን ያጥድጋል ተብሎ ይጠበቃል። በእለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ አገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች እና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች የሚገኙ ሲሆን የስብሰባ ሙሉ ሂደትም በቀጥታ ስርጭት ለህዝብ የሚተላልፍ መሆኑ ምክር ቤቱ አስታውቃል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኮይሻን ግድብ ከኃይል በተጨማሪ ለኢትዮጵያ ቱሪዝም ዘርፍ ከፍተኛ አስተዋጽኦ የሚያበረክት መሆኑን ገለጹ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ በማክሮ ኢኮኖሚ በርካታ ውጤቶች መመዝገባቸውን በሚኒስትሮች ምክር ቤት ምልከታ በኮይሻ ውይይት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማን ከሚኒስትሮች ጋር በመሆን በኮዌሻ ግድብ አካሂደዋል። ከግምገማ ጎን ለጎንም ኮዌሻ የኤሌክትሪክ ኃይል ማመንጫ ግድብን ጨምሮ ጨበራ ጩርጩራ የዝሆን ዳናሎጅን ጎብኝተዋል። የሚኒስትሮች ምክር ቤት ምልከታ በኮዌሻ ውይይት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት ኮዌሻ የኤሌክትሪክ ኃይል ማመንጫ ግድብ ስራ በፍጥነት እየተከናወነ ይገኛል። ግድቡ ሲጠናቀቅ ለቱሪዝም ዘርፍ የራሱን አበርክቶ እንደሚኖረውም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል፣ የስራው ፍጥነት በጣም ከምገምተው በላይ ሆኖ ነው ያገኘውት። የለውጡ መንግስት እንደ ህዳሴ ግድብ የኮይሻ ፕሮጀክትንም ታድጎታል ሲሉም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ ለውጡ መንግስት የታደገው ነገር ቢኖር የኮሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነው። ኮሻ አለ፣ አላላኬል አለ፣ ጨበራ ጭርጭር አለ። እነዚህ አካባቢዎች በሙሉ ከአጠቃላይ ከኃይል ማመንጫው ከኮሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና የለውጡ መንግስት እና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየሁበት ነው። እና በዚህ አጋጣሚ እዚህ ስራ ላይ የተሳተፉ ሁሉ ማመስገን እፈልጋለሁ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ኢትዮጵያ በማክሮ ኢኮኖሚው በርካታ ውጤቶችን አስመዝግባለች ብለዋል። ለዚህም የሶስት ዋና ዋና ጉዳዮች ድምር ውጤት ናቸው ብለዋል። በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሶስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጥ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም ትጋትና ቁርጠኝነት ነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ የግሉ ሴክተር የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። መንግስት ከህዝቡ ጋር ተቀራርበው በመስራቱ ተጨባጭ ውጤቶች ተመዝግበዋል ያሉት አቶ አደንፋራ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 በኢትዮጵያ የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑ ብልጽግና ፓርቲ ገለጸ። ፓርቲው እንዳሳወቀው ኢትዮጵያን የሚመጥን ራዕይ ተንቆ ለሁለንተናዊ ብልጽግና እየሰራ ነው።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 በዚህም ከፍተኛ ውጤት ተመዝግቧል። ለምሳሌ በ2010 ዓመተ ምህረት ይመረት የነበረው የሰብል ምርት 361 ሚሊየን ኩንታል ነው በአመት ይህንን በ2017 ወደ 1.57 ቢሊዮን ኩንታል ማሳደግ ተችሏል። ይሄ ማለት ከ2010 እስከ 2017 ድረስ በአምስት እጥፍ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 አራት መቶ ሰማንያ ነጥብ ዘጠኝ ሁለት ቢሊዮን ብር ያህል ነው። ከፌደራል ጀምሮ እስከ ክልሎች ድረስ ታክስ መሰብሰብ የተቻለው ይሄ ከፍተኛ እድገት ነው። በአንድ ሩብ አመት የተሰበሰበው ከጥቂት አመታት በፊት በአንድ አመት ይሰበሰብ ከነበረው ይበልጣል። በ2018 የመጀመሪያ ሩብ አመት 2 ነጥብ 5 ቢሊዮን ዶላር ከሸቀጥ ኤክስፖርት የተገኘ ሲሆን ተኪ ምርትን በስፋት ከማምረት አኳያም ጥሩ አፈጻጸም መኖሩን ፓርቲው በግምገማው አረጋግጧል። በጣና ፎረም የሚነሱ ምክረ ሃሳቦችን ወደ ተግባር መለወጥ እንደሚገባ ተጠቆመ። ለሶስት ቀናት በባህር ዳርና በአዲስ አበባ የተካሄደው አስራ አንደኛው የጣና ፎረም ተጠናቋል። ላለፉት ሶስት ቀናት በባህር ዳርና አዲስ አበባ የተካሄደው አስራ አንደኛው የጣና ፎረም በዛሬው ዕለት ተጠናቋል። የተለያዩ ሀገራት መሪዎች ሚኒስትሮችና የዘርፉ ምሁራን የፎረሙ ተሳታፊ ነበሩ። በፎረሙም አፍሪካ ተለዋዋጭ በሆነው የዓለም ስርዓት ውስጥ ያጋጠማት ያሉ ችግሮችና እድሎች ዙሪያ ውይይ ተደርጎበታል። ጣና ፎረም የሚነሱ ሀሳቦች ወደ ተግባር መለወጥ እንደሚገባም የፎረሙ የቦርድ አባልና የቀድሞ የማላዊ ፕሬዚደንት ጆይስ ባንዳ ተናግረዋል። አፍሪካ ማስ ሬስፖንድ ዓለም በፍጥነት እየተለወጠች ነው የምትገኘው። አፍሪካም ይህንን ታሳቢ ያደረገ ምላሽ ሊኖራት ይገባል። በጣና ፎረም የሚነሱ ሀሳቦችን ወደ ተግባር በመለወጥ ረገድ ቁርጠኝነት ሊኖር ይገባል። የአፍሪካ ወጣቶችን ማዕከል አድርጎ መስራትም ይገባል። ኢኖቬሽንና ፈጠራንም በማዕከል መልኩ የአህጉሪቱን የወደፊት እጣ ፈንታ ላይ መወሰን አለብን። አፍሪካ በተለዋዋጭ የዓለም ስርዓት የሚለው የ11ኛው የጣና ፎረም መሪ ሀሳብ ነው። አፍሪካ በተለዋዋጭ የዓለም ስርዓት ላይ ምን አይነት መንገዶችን መከተል እንዳለባት የራሷን ድምፅ በራሷ መቅረጽ እንደምትችል ፎረሙ ማሳየቱን የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ዳይሬክተር ሜርሲ ፍቃዱ ገልጸዋል። ተለዋወጠ ባለው በዓለም ሁኔታ የተለዋወጠ ያለው እጅግ በጣም በብዙ አቅጣጫ ነው። ለምሳሌ በዓለማችን ብዙ የሰላምና ደህንነት ጉዳዮች የሚወሰኑባቸው ትልልቅ ተቋማት እነኛ ተቋማት በመሰረቷቸው ሀገሮች ጥያቄ ውስጥ እየገቡ ያለበት ሰዓት ነው። የእነሱን ህጎችና ስርአቶች ጥሰው በአለማችን ምን የሚከበሩ የተባሉ ሀገሮች ጥሰው የተለያዩ ነገሮችን እያደረጉ እያየን ነው። ስለዚህ በዛ አለም ላይ ለአፍሪካ ይሄ ምን ማለት ነው? አፍሪካ እንዴት ነው እዚህ ውስጥ መኖር የምትችለው ወይ ደግሞ የራሷን ድምፅ ማሰማት የምትችለው የሚለውን ነገር በተቀረው አለም እይታ ሳይሆን ከውስጥ ወደ ውጭ በሆነ መንገድ አፍሪካ የራሷን ድምፅ የመቅረጽ አቅም እንዲኖራት አድርጋ ይህንን መነጋገሯ ትልቅ ውጤት ነው። በአፍሪካ ሰላምና ደህንነት ላይ ትኩረቱን አድርጎ የሚካሄደው የጣና ፎረም ለአፍሪካዊ ችግሮች አፍሪካዊ መፍትሄን በማምጣት ረገድ የራሱን ሚና እንደሚወጣም ተሳታፊዎቹ አንስተዋል። የኢትዮጵያ መንግሥት ይህንን ፎረም በማስተናገድ ትልቁን አስተዋጽኦ እያደረገ ነው። በእርግጥ የአፍሪካ ሕብረት መቀመጫም ነው። የአፍሪካ ሕብረት መርህ የሆነውን ለአፍሪካውያን የሰላምና ደህንነት ችግሮች አፍሪካዊ መፍትሄ በማፈላለግ ረገድ የኢትዮጵያን ሚና የላቀ ነው። አፍሪካውያን የጋራ ችግሮቻቸውን በጋራ እንዴት መፍታት እንደሚችሉ በጋራ ተገናኝተው የተነጋገሩበት መድረክ ነውና በጣም ጥሩ የሆነ መድረክ እንደሆነ አግኝቼዋለሁኝ። በአሁኑ ጊዜ ዓለም በርካታ ለውጦችን እያስተናገደች ባለችበት ወቅት አፍሪካ በምን መልኩ ድሎችን መጠቀም እንዳለባትና እንዴትስ አትራፊ መሆን ትችላለች የሚለው ርዕሰ ጉዳይም የፎረሙ ማጠንጠኛ ነበር። ኢትዮጵያ ዳር ድንበሯ ሳይደፈር በሀገር መከላከያ ሰራዊቷ ተጠብቃ የቆየችና ስመጥር ወታደራዊ ኃይል ካላቸው አገራት ተርታ ተሰልፋ ትገኛለች። በተለይም የባህር ኃይሏ ኢትዮጵያ በቆጠና ያላትን ብሔራዊ ጥቅም በማስከበር ጉልህ ሚና ነበረው። የሀገር መከላከያ ሰራዊት አሉም በልበ ሙሉ ወታደርና ዘመኑ ባፈራ ወታደራዊ ቴክኖሎጂ ሀገርን እና ሕዝብን እየጠበቀ ይገኛል። የኢትዮጵያ ሉዓላዊነትና ነጻነት የመጨረሻ ክብሩ ነው። ወራሪዎቹን የመከተ አረሩን በልቡ የተሸከመ ወኔ ሙሉ የሆነ ሰራዊት ነው የኢትዮጵያ የሀገር መከላከያ ሰራዊት። ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያን ከውስጥ ባንዳ ከውጭ ባዳ ይጠብቃል። ህዝቡን ደጀን አድርጎ ለሀገሩ ክብር ቀጥ ብሎ የቆመ ነው። ለኢትዮጵያ ያለውና ክንዱ አይዝልም። ዙሪያውን አጥር ሆኖም ይጠብቃል። የሀገር መከላከያ ሰራዊት ክፍለ ዘመናትን የተሻገረ ታሪክ ቢኖረውም ዘመናዊነቱ የተጀመረው በ1900 ዓ.ም በተደራጀ መልኩ የጦር ሚኒስቴር ተብሎ ሲቋቋም እንደሆነ ታሪክ ያስረዳል። ካሉት ክፍሎች በታሪካዊነቱም በአስተዋጽኦውም በ1948 ዓ.ም የተቋቋመው የባህር ኃይል ተጠቃሽ ነው። የኢትዮጵያ አንዱ ከነበራት ጦር ኃይሎች ውስጥ ጦር ኃይል ስንል አየር ኃይል፣ ምድር ጦር፣ ባህር ኃይል ይሄና ያሟላ የኢትዮጵያ ጦር ኃይል ውስጥ አንዱ አንጋፋ ተቋም ነበረ ኢትዮጵያን በውጭ በኩል በባህር በኩል የሚመጣውን የውጭ ወራሪ ለመከላከል ያ ሚሽን ተሰጥቶት ያ ተልእኮ ተሰጥቶት በዛ ስልጠና ገብቶ የተቋቋመ የኢትዮጵያ ባህር ኃይል ነው። ስለዚህ ቀላል አይደለም። ባህር ኃይሉ በዘመኑ የነበረውን የውጊያ ቴክኖሎጂ የታጠቀ ከሌሎች ክፍሎች ጋር የኢትዮጵያ ሉዓላዊነት ሲጠብቅም ነበር። በተለይም ጦር መርከብ ኢትዮጵያ ጦር መርከብ ኢትዮጵያ፣ ዋሽንግተን ዲሲ የሚገኝ አንድ ስመጥር የመርከብ ካምፓኒ ስምንት መርከቦች ሲያመርት ከስምንቷ አንዷ ጦር መርከብ ኢትዮጵያ ተመሳሳይ ናቸው። በዛን ጊዜ ሁለት ዘመናዊ ሬዳር ነበራት። ኤስፒኤስ ፋይፍ የተባለ የአየር ክልልን ባህር ጥበቃ ብቻ አይደለም፣ አየር ላይ የአየር ክልልን የወገን አውሮፕላን፣ የጠላት አውሮፕላን ፍጥነት ዳይሬክሽን እየተከታተለች ለባለሙያው የምታሳይበት ሁኔታ አለ። በዛ ሬዳር ሁለተኛው ራዳር ሰርፈስ ረዳር የተባለ የተገጠመላት ነው። ሰርፈስ ረዳር የባህር ላይን እንቅስቃሴ ብቻ የሚቆጣጠር እና ለባለሙያው ኢንዲኬት ያደርጋል። በዛ ሰዓት ይሄ ቴክኖሎጂ ነበራት። አንጋፋው የኢትዮጵያ ባህር ኃይል ከሶስት አስርት ዓመታት በፊት በወቅቱ በነበረው አስተዳደር ተበትኖ የብዙዎች የእግር እሳት ሆኖ ቆይቷል። ባለፉት ዓመታት ግን የኢትዮጵያ ሉዓላዊነት በሁሉም መስክ የተጠበቀ እንዲሆን በለውጡ አመራር እንደገና ተቋቁሟል። ለኢትዮጵያ ኃያልነት በሚመጥን ቁመና እየተደራጀ እንደሆነ ነው የተገለጸው። የባህር የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች የባህር ኃይል የቴክኒክ ሰዎች የባህር ኃይል አዛዦች ፈጥረናል። የሀገር መከላከያ ሰራዊት በምድርም በአየርም የሚጠበቅበትን ግዳጅ በድል የሚወጣ የኢትዮጵያ የብሔራዊ ክብሯ የህዝቦቿም ዘብ ነው። ለሀገር ክብርና ሉዓላዊነት መስዋዕትነትን ጌጥ አድርጎ በብዙ ከፍሏል። አሁንም ዓለም አቀፋዊ ሁኔታዎችን የተገነዘበ ብቁ የሰው ኃይል ከዘመናዊ መሳሪያዎች ጋር እየታጠቀ ነው። ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም በአደረጃጀትም በስነ ልቦና ግንባታም በትጥቅም በቴክኖሎጂም ከፍተኛ ስራ ተሰርተዋል። የጦር ሰራዊቱ ግዳጆቹን በድል እንዲወጣ ከታጠቃቸው ዘመናዊ የጦር መሳሪያዎች ባሻገር ከብረት የጠነከረ ልብ ያለው መሆኑም ይጠቀሳል። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል፣ ይወርዳል። በዝናብ በፀሐይ ይጓዛል። ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት አገር ነው። ከማንም ጋር በሰላም ብኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የኢትዮጵያ ሀገር መከላከያ ሰራዊት የሀገሩን ሉዓላዊነት ከመጠበቅ ባሻገር ለሰላም ማስከበር በተሰማራባቸው ቀጠናዎች ሁሉ ባስገኘው ድል አንቱታን ያተረፈ የሰላም ዘብ ነው። በመጨረሻም መስማት ተሳናቸው ዜጎች የተቋማት የሚፈልጉትን አገልግሎት በሚገባ እንዲያገኙ ተቋማት በምልክት ቋንቋ ማስተናገድ መቻት እንዳልባቸው ተጠቆመ። ይሄ የተገለጸው በዓለም ለ66ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ የሚታሰብ ዓለም አቀፍ መስማት ተሳናቸው ቀን በወላይታ ዞን ሶዶ ከተማ በፓናል ውይይት በተከበረበት ወቅት ነው። በመርሃ ግብሮ ላይ የተገኙት የወላይታ ሶዶ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ኢትዮጵያ አለሙ መስመት ሰናቸው ዜጋዎች ሰብአዊ መብታቸው በተገቢው እንዲከበር አገልግሎት ሰጪ ተቋማት ትልቅ ኃላፊነት ወስደው ሊሰሩ እንደሚገባ ተናግረዋል። ከአስተርጓሚዎች ጋር በተያያዙ የሚፈልጉት አገልግሎት ለማግኘት እንደሚቸገዱ ጠቅሱ ተቋማት በምልክት ቋንቋ የማስተናገድ ባህል ማሳደግ ይኖርባቸዋል ብለዋል። የወላይታ ዞን መስማት የተሳናቸው ማህበር ፕሬዝዳንት አቶ ማሙስ መና ያለ ምልክት ቋንቋ ተሳትፎ የመስማት የተሳናቸው ዜጎች ሰብአዊ መብት ማስከበር እንደማይቻል ገዞም ተቋማትና ባለርሻዎች ለዚህ ጉዳይ ልዩ ስፍራ ሰጥተው ሊሰሩ እንደሚገባ ተናግሯል። በማህበሩ በኩል ግንዛቤ የመፍጠር ስራ እየተከናወን እንደሚገኝም አታውቋል። በባላል ውይይቱ የማህበሩ አባላትና የተለያዩ የመንግስት የስራ አላፊዎችም ተገኝተዋል። ዜና በቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።